ዛሬ ምርጥ የፊት ማስክ ይዤ መጥቻለሁ፣ እና ሰርታችሁ ብትሞክሩት በእርግጠኝነት ውጤታማ ትሆናላችሁ። ፊታችሁ ብርት ነው የሚያደርገው። እና ቡና በነገራችን ላይ ፊታችሁን እንዲበራና የሞቱ የቆዳ ሴሎችን ለማንሳት ይረዳልና ለማጽዳት ማለት ነው። የተጠቀምኩት ወደ ግባቴ ሲሪ ተጠቀምኩት ቡና ተጠቅም ያለው ነው ጃኮ ኮፊ ነው የተጠቀምኩት። እናንተ ጎልድ ኮፊ ካላችሁ ጎልድ፣ እንዲሁም ደግሞ ንስካፌ ካላችሁ ንስካፌ፣ ያበሻ ቡና ካላችሁ ያበሻ ቡና ያበሻ ቡና ካላችሁ በነገራችን አንድ ማ ያ በቂ ነው እና ያው ከዚህ በፊት በሰራሁት ቪዲዮ እኛ ለዛ ነው ቪዲዮ ምንድነው፣ ለዛ ነው ቡና እየተወደደው እያላችሁ ነበር ኮመንት ላይ ና በጣም ፈታ የምታረጉኝ። በነገራችን ለአንዳንድ ልጆች ለእኛውን ለፊታችን ብለን ኩሽና ንግባ፣ እንዲሁም ለፊቴ ብዬ ለጸጉሬ ብዬ የምትሉና በጣም ታስቁኛላችሁ። ከራስ በላይ ነፋስ ነው። ለማንኛውም ራሳችን ጠብቁ፣ ራሳችን ተንከባከቡ፣ ባለ ነገር ማለት ነው እና ራሳችን በጠበቅን ቁጥር ያው የመኖሪያ ጊዜያችንም እያራዝብን እንመጣለን። ከዛ በኋላ እርድ ተጠቅሜ ያለው ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝና ያው ሰላም አላልኳችሁ ብዬ ነው። ከዛ በደንብ በጥብጭ ዋለውኝና እንደዚህ ካዋሃዳችሁ በኋላ ፊታችሁ ላይ ለሰላሳ ደቂቃ ተውት። እንዲሁም ጄል ጨምሬበታለው ቪዲዮውን በትክክል ካያችሁት ምንም አያወዛግብም ያናክልና እንዲሁም ደግሞ ሙሉን ከዩቲዩብ ባላችሁ እንዲሁም ደግሞ ፎሎ አድርጉኝ ፎሎ እያደረጋችሁ ማበረታቶች ምንም ችግር የለውም። ከዛ በኋላ ይሄንን እግዚአብሔር ነው ሙላችሁ እስቲ ፊታችሁ ተቀብታችሁ ሰውነታችሁ ራሱ ማለት ነው። በዚህኛው ትጥብ በሉበት ተቀብት ብላችሁ እንዴት ቅልል እንደሚላችሁ በጣም ነው የሚቀላችሁና፣ በቃ በሚደብራችሁ በሚጨንቃችሁ ሰዓት እንደዚ ያርጋችሁ ራሱ በቀላል ነገር ብትቀቡ ብትታጠቡ በጣም ይቀላችኋል። እንግዲህ የዛሬ ቪዲዮ ይመስል ነበር። ፎሎ ማድረግ እንዳትረሱ። ባይ በሌላ ቪዲዮ እንቀ